በተወለዱበት አካባቢ ሲያድጉ ፊደል ቆጥረው ዳዊት ደግመው ጾመ ድጓ ድረስ ዘልቀው ግብረ ድቁናን ተቀብለው ለአራት ዓመታት ያክል ቀድሰዋል። ወደ አዲስ አበባ መምጣትን ያሰቡበትን ጊዜ ሲያስታውሱ፣ ሊቀጠበብት አክሊለ ብርሃን ወልደ ቂርቆስ የሚባሉ የድጓ መምህር አዲስ አበባ ስለነበሩ እሳቸው ዘንድ ደርሰው ድጓን ለመማር ነበር። አንድነትና ህብረት አንድነትና ህብረት በሬዲዮ ይሰማቸው የነበሩ ስለ አንድነት ስለ ሀገር ስለ ነጻነት ይዜሙ የነበሩ ዜማዎች የሙዚቃ ጥፍጥናን እንዲያውቁ እንዳደረጋቸው እና እርሱም እንደገዛቸው ያስታውሳሉ። ወደ አዲስ አበባ ከመጡ በኋላ ሀገር ፍቅር ተቀጥረው ይሰሩ እንደነበረ ታሪካቸው ይናገራል። ሀገር ፍቅር በተቀጠሩበት ጊዜ ለውድድር የቀረቡበትን ዜማም እርሳቸው እንደዚህ ያስታውሱታል ሃሌ ሃሌሉያ

ቱም ረቶ ዲቁና የዳዊት ንችን በደገም በደገም የማልለችሽ ያሬድ የሙዚቃ ትምህርት ቤት በተቋቋመበት ጊዜ በተለያዩ ቲያትር ቤቶች እየተዘዋወሩ መምህራንን ያፈላልጉ ነበር አሉና እርስዎን ሀገር ፍቅር ነው ያገኙት። እንዲያውም እውቁ የሙዚቃ ሰው የሆኑት ፕሮፌሰር አሸናፊ ከበደ እርሶውን እንዳጫወት ነው የሚነገረው። ስለዚህ ምን ይሉናል እርሶ? ልክ በ60 ዓመተ ምህረት ነው መስከረም ወር ውስጥ ነው። በበጋው እየመጡ ከሀገር ፍቅር እንግዲህ ለዚያ ቦታ የምትሆን አንተ ትሆናለ ብለን የቤተ ክህነቱንም ዜማ ስለምታውቅ ድምጽህም ጥሩ መልካም፣ በወደናህል በድምፅህም ሁለ ገብ ስራ ነው የምትሰራው ብለን ቲያትር ደራሲም ነበርኩኝ ሀገር ፍቅርም ቲያትር ደርሼም አቅርቤያለሁ እና አንተን መድበናሃል እና ባከና ላይ በደሞዝ እድገት እንዲያውም ከዚያ በመቶ ሀምሳ ብር እ ብዙ እንግዲህ ሀገር ፍቅር ያን ጊዜ በመቶ ሀያ ብር የነበረኝን ሰላሳ ብር በመጨመር በመቶ ሀምሳ ብር ተቀጥሬ የባህል መመሪያ አውጥተህ አዘጋጅተህ መርሃ ግብር አዘጋጅና፣ አንተ ተመድበሃል በባህል ሙዚቃ መሳሪያ በኩል ተባለ። ክራር ለመጀመሪያ ጊዜ ክራሩንም መሰንቆውንም ማስተምረውን ውዝዋዜም ጭምር ማስተምር ነበርኩ። ከ60 ዓመተ ምህረት ጀምሮ ለጡረታ እስክወጣ ድረስ አስተማርኩ። አለም መልከ መልካም አለም መልከ ቀና አለም መልከ መልካም አለም መልከ ቀናን አለም መልከ ቀና መልከ እስከዚሽ ምን ነው መኩራቱሽ ቀረና ከጇ ከጃንሆይ ጋር ኤክስፖ ሲክስቲ ሰቨን ኤፕሪል ስፕሪንግ ፍሬንድሺፕ አርት ፌስቲቫል ኪምልሶንግ ከመንግስቱ ኃይለማርያም ጋር ከዛም ዲፕሎማ አለኝ፣ ይኸው ተቀበልኩት። ከዛ ኪምል ሶንግ ማለት ነው። ከጃንሆይ ጋር ካናዳ፣ ሜክሲኮ እስከ ላቲን አሜሪካ አለምን በመዞር የሀገራችንን ባህል በማስተዋወቅ ረገድ ከፍተኛ አስተዋጽኦ በማድረጌ እንግዲህ እኔ ለራሴ ብቻ የህሊና እርካታ ይሰማኛል። እንደው ምን ሰርቻለሁ ብዬ ሳስበው የሚያኮራ መልስ ከራሴ ያገኛለሁ። አፍሮና ተከብሮ መኖር በሀገር አፍሮና ተከብሮ መኖር በሀገር